ኢየሱስን ማለት ነው። እና የት ነው የሚወለደው ብሎ ሲጠይቃቸው የማቴዎስ ወንጌል ምን ይለናል? እነርሱም እንዲህ ብለው መለሱ፣ አንቺ ቤተልሔም የይሁዳ ምድር፣ ከይሁዳ ገዢዎች ከቷች ታንሽም ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። የት ነው የሚወለደው ሕጻኑ አሉት። አንቺ ቤተልሔም ተብሎ ተጽፎላታል በነቢይ ትንቢት ተነግሯል። ስለዚህ የት ነው የሚወለደው ልጁ ቤተልሔም ነው የሚወለደው ብለው ነገሩት። እሱ ያለው የት ነው ንጉሱ? ኢየሩሳሌም። ኢየሱስ የተወለደው የት ነው? ቤተልሔም። ስለዚህ በትንቢቱ መሰረት ነው ኢየሱስ የተወለደው በቤተልሔም። አንድ ትንቢት ፈጸመ ኢየሱስ ማለት ነው። የሉቃስ ወንጌል ላይ ምናምን ያልሰማ ነው እንግዲህ። የማቴዎስ ወንጌል ላይ በትንቢቱ መሰረት ነው ቤተልሔም የተወለደው እያለ ነው። እሺ፣ ታሪክ ቁጥር አንድ በማቴዎስ ወንጌል መሰረት ኢየሱስ በቤተልሔም ተወለደ። በስደት መጠው ምናምን የሚባል ነገር የለም። ከናዝሬት ነው የመጡት፣ ምናምን ቅድም ያልነው ለምዝገባ ነው ወደ ቤተልሔም ከናዝሬት የመጡት የተባለው። ቁጥር አንድ ስደት የለም እዚህ። ማቴዎስ የራሱ ወንጌል ነው። የት ነው የተወለደው ኢየሱስ? ቤተልሔም። ንጉሱ ሄሮድስ የት ነው ያለው? ኢየሩሳሌም። ኢየሩሳሌም ሆኖ ሲጠይቅ የት ነው የሚወለደው ሕፃኑ? ሲሉት ቤተልሔም ነው የሚወለድ አሉት። ንጉሱ ያለው እዚህኛው ሀገር ነው። ኢየሩሳሌም አዲስ አበባ ወይም ደግሞ መካ መካ ማለት ነው። ሲጠይቅ የት ነው የተወለዱ ልጁ መዲና ነው የተወለዱ ወይ ቤተልሔም፣ ምራቅ ወዳለች ከተማ ማለት ነው አሀ። ታሪክ አንድ ቁጥር በቤተልሔም ተወለደ ኢየሱስ። ይሄን ካርታ በኋላ ታይታላችሁ። ኦኬ። ማቴዎስ ቀጥሎ ምን አለ አለ የማቴዎስ ወንጌል ምዕራፍ ሁለት እና ግደውለት ሄዱ። ከሄዱ በኋላ ምን ሆነ? የጌታ መልአክም በሕልም ለዮሴፍ ታይቶ፣ ዮሴፍ ማለት ማርያምን ያው ይዟት የመጣው ሰውየ የአብሯት ያለው እጮኛዋ ማለት ነው። በሕልም መጣና መልአክ ምናለው? ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ። ሄሮድስ ማለት ኢየሩሳሌም የሚኖረው ንጉስ ማለት ነው። ኢየሱስ ደግሞ ቤተልሔም ነው የተወለደ አሁን እዚህ ሊገለው ስለሚፈልግ ልጁን ይዘህ ተነሳ፣ ኢየሱስን ይዘህ ህፃኑንና እናቱን ይዘህ ወደ ግብጽ ሽሽ አለው። ማርያም እና ኢየሱስን ይዘህ ንጉሱ ስለፈለጋቸው ሊገላቸው፣ ሽሽ እስከነግረህም ድረስ በዚያ ተቀመጣ አለው። የእግዚአብሔር መልአክ መጥቶ ዮሴፍ ምን አለው? እናትና ልጁን ይዘህ ወደ ግብጽ ሽሽ፣ ንጉሱ ሊገለው ነው ኢየሱስን። ምክንያቱም ንጉስ ይወለዳል ተብሎ ሰምቶ ሊገልብህ ነው። ከዛስ እርሱም ተነስቶ ይላል ማን ዮሴፍ እርሱም ተነስቶ ህፃኑንና ናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄዱ። አያችሁት። ህፃኑን ይዘህ ወደ የት ሽሽ ተባለ? በቤተልሔም ተወልዶ ነበር፣ ቅድም እንዳልኳቸው እዚህ ካርታው ላይ ተመልከቱ። ሊገለው ስለፈለገ እዚህ ይኖር የነበረው ንጉስ፣ ወደ የት ሽሽ ተባለ? ወደ ግብፅ። ማርያምንና ኢየሱስን ይዘህ ሽሽ ወደ ግብፅ ሲባል በትንቢት ልጅን ከግብጽ ጠራውት የተባለ ትንቢት ስላለ ወደ ግብጽ ውሰደው ከዚያ ደግሞ ስለምጠራው ያኔ ትንቢቱ እንዲፈጸም ማለት ነው። ያ ትንቢት እንዲፈጸምለት ኢየሱስን ይዘው ሂድ እናቱንም ይዘህ ሂድ ተባለ ማለት ነው። ኦኬ ይዟቸው ሄደ ወደ ግብፅ፣ ወደ ግብፅ ሄደ ማርያምና ኢየሱስን ይዞ ዮሴፍ ከቤተ ሌም ከተማ ተነስቶ ወደ ግብጽ ሄደ ማለት ነው። እሺ ወደ ግብፅ ሄድ ከዚህ በኋላ ሄሮድስ እነዚህ ሰባ ሰገሎች እንደተሳለቁበት ባየ ጊዜ እጅግ ተቆጣና፣ እነዛ ለኢየሱስ እንስገድለት ብሎ የመጡት ሰዎች ለኢየሱስ ሰግደውለት ተደብቀው ሂደዋል። ሄሮድስ ንገሩኝ ብሏቸው ነበር። ታውቃላችሁ፣ ኢየሱስን ሊገለው ስለፈለገ ካገኛችሁት እንድትነግሩኝ ብሏቸው ነበር። ኢየሱስን ካገኙት በኋላ እነሱ ለአንተማ እነግረህም ብለው ጠፉት። አሾፋችሁብኝ አይደል ብሎ ምን አለ ተቆጣና፣ ምን አለ ከሰባ ሰገል እንደተረዳው ዘመን በቤተልሔም ይወለዳል እንደተባለው በቤተልሔም እና በአውራጃው የነበሩትን ሁለት አመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። አያችሁት ኢየሩሳሌም ነው ሰውየው የሚኖረው። ቤተልሔም ንጉሡ ተወልዷል፣ ኢየሱስ ተወልዷል ተብሏል። ስለዚህ ቦታውን ሊነግሩት ስላልቻሉ፣ ተደብቀው ስለሄዱ ሰዎች ቤተልሔም እንደ አጠቃላይ ሕፃናቱን ሁሉ ሁለት አመትና ከዚያ በታች የሆኑትን ሕፃናት ሁሉ አስገደለ። ኢየሱስንም አብሬ በቃ ላገኘው እችላለሁ ብሎ በግምት ማለት ነው። በቃ ሁሉን ህፃናት ገደሉ። አብሮ ይገደላል ኢየሱስን በሚል ተልካሻ ምክንያት ማለት ነው። እንደዚህ አድርጎ ህፃናትን ሲያስገድል ያን ጊዜ ይላል በነቢዩ ኤርሚያስ አያችሁት። አሁንም የዚህ ህፃናትን ሲያስገድል ደግሞ ትንቢት ተነግሯል እኮ ካለፉት መጽሐፍ። ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራይል ስለልጆቹ አለቀሰች፣ መጽናናትም አልወደደችም። በትንቢት ኤርሚያስ እንደዚህ ብሎ የተባለው የተባለው ምን ሆነ ተፈጸመ አያችሁት ኢየሱስ ወደ ግብጽ ሲሄድ ህፃናቱን ሁሉ አስገደለ ሰውዬ አላወቀም ኢየሱስንም አብሮ ያገኘዋለሁ ብሎ ነበር ነገር ግን ህፃናቱን ካስገደለ በኋላ በቃ ያው ጫጫታው ለቅሶ ምኑ በነቢዩ ኤርሚያስ ትንቢት ተነግሮ ስለነበር ተፈጸመ እያለን ነው የማቴዎስ ወንጌል ታሪክ አንደኝ ታሪክ ናምበር ዋናችን ምን ነበረ? በቤተልሔም ኢየሱስ ተወለደ ብለን ነበራ። አሁን ደግሞ ታሪክ ናምበርቱ ምንድን ነው? ቁጥር ሁለት ታሪካችን ሄሮድስ ኢየሱስን መግደል ስለፈለገ ቤተሰቦቹ ቤተልሔምን ትተው ወደ ግብጽ ተሰደዱ። ቤተልሔም ተወለደ። ቁጥር አንድ ታሪካችን ምን ሆነ? ወደ ግብጽ ሸሹ። ህፃኑን ሊገለው ስለፈለገ ኢየሱስ ምን ማለት ነው ይሄ ንጉሱ አሁን ወደ ግብጽ ሲሰደድ ልጄን ከግብጽ ጠራውት የሚለው ትንቢት እንዲፈጸም ነው በማለት አንድ ትንቢት ተፈጸመ ማለት ነው። ወደዚህ ሲሸሽ ህፃናት ሲገደሉ ደግሞ ሌላ አንድ ትንቢት ተፈጸመ ማለት ነው። መጀመሪያ ሲወለድ ደግሞ አንድ ትንቢት በቤተልሔም የሚወለዳል የሚባለው ሶስት ትንቢት ተፈጸመ። በማቴዎስ ወንጌል ካርታውን አስታውሱ። ኦኬ፣ ወደ ግብጽ ሸሽተዋል። አሁን ህፃናቶችም ተገድለው ተጨፍጭፈዋል። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ሄሮድስም ከሞተ በኋላ፣ ያው እንግዲህ ወደ ግብጽ ሸሹ እነ ኢየሱስ እዚህ ናቸው። ማርያም፣ ኢየሱስ፣ ዮሴፍ ግብጽ ናቸው። እዛው ቆዩ ንጉሱ እስኪሞት ብሏቸው ነበር መልአኩ። እግዚአብሔር መላክ ማለት ነው። እና አሁን ሞተ ሰውየው። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ በግብጽ ሀገር ለዮሴፍ በህልም ታይቶ ምን አለው? የህፃኑን ነፍስ የፈለጉት ሙተዋልና፣ ያ ንጉሱ የሚፈልገው ሙቷልና፣ ተነሳ ህፃኑንና እናቱንም ይዘህ ወደ ኢየሩሳሌም ወደ እስራኤል አገር ሂድ አለው። እስራኤል ግብጽ ነበሩ። እዚህ የነበረው ክፉ ሄሮድስ የሚባለው ስለሞተ ህፃኑንና እናቱን ይዘህ ወደ እስራኤል ተመለስ፣ ወደ እስራኤል። እርሱም ተነስቶ ህፃኑንና እናቱን ያዘና ወደ እስራኤል አገር ገባ። ወደ እስራኤል ተመለሱ፣ ማርያም ኢየሱስ ዮሴፍ ማለት ነው። ከግብጽ ነገር ግን እስራኤል ሲገቡ ምን ሆነ? በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ ይላል እስራኤል መጡ ያ ንጉሱ ሙቷል ሄሮድስ ነገር ግን በአባቱ ፈንታ ልጁ ደሞ ተተክቷል አርኬላዎስ የሚባል ስለዚህ አርኬላዎስን ስለፈሩት ቤተልሔም መሄድ ፈሩ ቤተልሔም ማለት የተወለደበት ማለት ነው ኢየሱስ ተወልዶ ወደዚህ ስደት መጥተው ነበር ነገር ግን አሁን ተመለሱ ሲመለሱ ወደዚህ የነገሰው በአባቱ